ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችው የእግዚአብሔር ቤተሰቦች፣ በተለያየ ስፍራ በመሆን ይህንን መልእክት የምትሰሙ በደቡብ ምዕራብ ኢትዮጵያ በሚዛን አማን ከተማ የማኅበረ አኀው ክርስቶስ ቤተክርስቲያን የተመሰረተችበትን ስምንተኛ ዓመት መታሰቢያ በዓል ምክንያት በማድረግ ልዩ መንፈሳዊ ፕሮግራም ተዘጋጅቶ ይጠብቃችኋል። እግዚአብሔር በዚያ ምድር ላይ በኮንታ በቦንጋ በሚዛን እና በቢፍቱ እንዲሁም በልዩ ልዩ ከተሞች ላይ ያደረገውን፣ ባለፉት ስምንት ዓመታት የሰራውን ስራ ምክንያት በማድረግ እግዚአብሔር የሚመለክበት የሚመሰገንበት፣ ቀጣይ የሚደረጉ ስራዎች ደግሞ እንደገና የሚበሰሩበት፣ የእግዚአብሔር ቃል የሚሰበክበት፣ ለብዙዎች የመዳን ወንጌል የሚደርስበት በአይነቱ ልዩ የሆነ ፕሮግራም ተዘጋጅቶ ይጠብቃችኋል። ወደዚያ ስፍራ በመሄድ የእግዚአብሔርን ሐሳብ መካፈል የምትፈልጉ በዚያ ያለውን ጸጋ መካፈል የምትፈልጉ በዚያ ያለውን እግዚአብሔር ያደረገውን ነገር ማየት ማድነቅ እና እግዚአብሔርን ማምለክ የምትፈልጉ ተጋብዛችኋል። ከሰኔ 22 ጀምሮ እስከ 26 ድረስ ነው ጉባኤው የሚቆየው። ወደዚያ ስፍራ መሄድ የምትፈልጉ በተጠቀሱት አድራሻዎች ሁሉ ግንኙነት በማድረግ በጋራ ወደዚያ ስፍራ ላይ በመሄድ ያንን ፕሮግራም እንድትካፈሉ በእግዚአብሔር ፍቅር እንጋብዛችኋለን። የእግዚአብሔር ጸጋና ሰላም ይብዛላችሁ።